ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከፍተኛ ጥራት ያለውን የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይልን ብትጠቀሙ የምታገኙትን 12 አስደናቂ የጤና ጥቅሞችን እነግራችኋለሁኝ እንዲሁም የአመጋገብ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 በርካታ የጤና ጥቅሞችን እንዲሁም ደግሞ በርካታ ንጥረ ነገሮችንም ይይዛል። በአንድ የሾርባ ማንኪያ የወይራ ዘይት ውስጥ ካሎሪ ወደ 120 ካሎሪ አለ። በአብዛኛው ረጅም ጊዜ የሚቆይ ኃይልን ከሚሰጡ ጤናማ ስብ የተገኘ ነው። ጠቅላላ ስብ ደግሞ ወደ 14 ግራም አለ። በዋናነት ለልብ ጤናማ የሆኑ አንሳቹሬትድ ፋት ናቸው። ሞኖ አንሳቹሬትድ ፋት ወይም ደግሞ ስብ ደግሞ ኦይሌክ አሲድ ወደ ከ10 እስከ 11 ግራም ገደማ አለ። ለልብና ለአንጎል ጤና ድጋፍን የሚሰጥ ቁልፍ የሆነ ስብ ነው። ፖሊ አንሳቹሬትድ ፋት ደግሞ ከ1 እስከ 1 ነጥብ 5 ግራም አለ። ኢንፍላሜሽንን ለመቀነስ የሚረዱ ኦሜጋ 3 እናም ኦሜጋ ሲክስ ፋቲ አሲዶች ይገኙበታል። ሳቹሬትድ ፋት ደግሞ ወደ 2 ግራም ገደማ አለ። የሆርሞን ሚዛንን ለመጠበቅ የሚረዳ አነስተኛ ተፈጥሯዊ መጠን ነው። ቫይታሚን ኢ ደግሞ ከዕለታዊ ፍላጎቶቻችሁ ውስጥ ወደ ከ10 እስከ 12 ፐርሰንት ገደማን ይሰጣል። ህዋሳትን ከጉዳት የሚከላከል ጠንካራ አንቲኦክሲዳንት ነው። ቫይታሚን ኬ ደግሞ ከዕለታዊ ፍላጎት ውስጥ ከ5 እስከ 7 ፐርሰንቱን ይሸፍናል። የአጥንትን ጤና እናም ትክክለኛ የደም መርጋትንም ይደግፋል። ፖሊፊኖሎችና ፋይቶስቴሮሎች ደግሞ እንደ ኦክሲዲቲቭ ስትረስን ለመዋጋትና የኮሌስትሮል ሚዛንን ለማሻሻል የሚረዱ ኃይለኛ የእጽዋት ውህዶች ናቸው። ኦሊዮ ካንታል እናም ኦሊዮሮፒን ደግሞ ለወይራ ዘይት ልዩ የሆኑ ተፈጥሯዊ አንቲኢንፍላማቶሪ እና ጸረ ተዋሲያን ውህዶቹ ናቸው። ከፍተኛ ጥራት ያለው የወይራ ዘይት ኤክስትራቨርጅን ኦሊቭ ኦይል በካሎሪ የበዛ ቢሆንም በሚያስደንቅ ሁኔታ በንጥረ ነገሮች የበለጸገ ነው። ጥንካሬው በቫይታሚኖች ብቻ ሳይሆን በባዮ አክቲቭ ውህዶችና በጤናማ ስቦች ውስጥ ሲሆን፣ ይህም ለልብ ለአንጎል፣ እና ለሰውነት ትክክለኛ ልዕለ ምግብ ያደርገዋል። ታዲያ የወይራ ዘይትን በአመጋገባችሁ ውስጥ ብታካቱት የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ የልብ ጤናን ይደግፋል። በሞኖ አንሳቹሬትድ ስቦች በተለይም በኦሌክ አሲድ የበለጸገ በመሆኑ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመር ይረዳል። ይህ የደም ቅባቶችን ሊፒድ ፕሮፋይልስን ያሻሽላል እናም በደም ወሳጅ ቧንቧዎች ውስጥ ፕላክ ክምችት እንዳይፈጠር በመቀነስ የልብ ድካምና የስትሮክ አደጋን ይቀንሳል። ሁለተኛ የወይራ ዘይት በአንቲ ኦክሲዳንቶችም የተሞላ ነው። ኤክስትራቨርጂን ኦሊቭ ኦይል ሰውነታችንን ከኦክሲዲቲቭ ስትረስ እና ከፍሪ ራዲካል ጉዳት የሚከላከሉ በፖሊፊኖሎች እና በቫይታሚን ኤ የተሞላ ነው። እነዚህ አንቲ ኦክሲዳንቶች እርጅናን ለማዘግየት ኢንፍላሜሽንን ለመዋጋትና እንደ ካንሰር እና የስኳር በሽታ ያሉ ስር የሰደዱ በሽታዎችን ለመከላከልም ይረዳሉ። ሶስተኛ ኢንፍላሜሽንን ይቀንሳል በከፍተኛ ጥራት ባለው የወይራ ዘይት ውስጥ የሚገኘው የኦሊዮ ካንታል ውህድ እንደ ኢቡፕሮፊን ያለ ተፈጥሯዊ አንቲኢንፍላማቶሪ ወኪል ሆኖ ያገለግላል አዘውትሮ መውሰድ በመገጣጠሚያዎችና በቲሾዎች ውስጥ ያለውን ኢንፍላሜሽንን በመቀነስ ለአርትራይተስ እና ለሌሎች ኢንፍላሜሽን በሽታዎች ጠቃሚ ያደርገዋል አራተኛ የአንጎል ጤናን እናም የማስታወስ ችሎታንም ያጎለብታል የወይራ ዘይት አንቲ ኦክሲዳንቶች እና ጤናማ ስቦች የአንጎል ሴሎችን ከጉዳት ይከላከላሉ እናም የተሻለ የነርቭ ተግባርን ያበረታታል። ጥናቶችም እንደሚያሳዩት የአልዛይመርስ በሽታን ስጋትን ሊቀንስ የማስታወስ ችሎታን ሊያሻሽል እናም እድሜ እየገፋም ሲሄድ አጠቃላይ የግንዛቤ ተግባርንም ሊደግፍ ይችላል። አምስተኛ የደም ግፊትን ለመቀነስ ይረዳል። ኤክስትራ ቨርጂን ኦሊቭ ኦይልን አዘውትሮ መጠቀም የሲስቶሊክ እና የዲያስቶሊክ የደም ግፊትን ለመቀነስ ይረዳል። በውስጡ ያሉት ፖሊፊኖሎች የደም ስሮች ተግባርን ያሻሽላሉ እናም የናይትሪክ ኦክሳይድ ምርትንም ይጨምራሉ። ይህም ደም በተቀላጠፈ ሁኔታ እንዲፈስም ይረዳል። ስድስተኛ ክብደትንም ለመቆጣጠር ይረዳል። ምንም እንኳን ስብ ቢሆንም ኤክስትራ ቨርጂን ኦሊቭ ኦይል በመጠኑ ጥቅም ላይ ሲውል ክብደትን ለመቀነስ ሊረዳ ይችላል። የሞኖ አንሳቹሬትር ስብ ይዘቱ ጥጋብን ያበረታታሉ፣ ረሃብን ይቀንሳሉ እናም ከመጠን በላይ መብላትንም ይከላከላሉ። እንዲሁም የደም ስኳርን በማመጣጠን የስብ ክምችትንም ይቀንሳል። ሰባተኛ የምግብ መፈጨትን እናም የአንጀት ጤናንም ያሻሽላል። የወይራ ዘይት የሐሞትና የፓንክሪያቲክ ኢንዛይሞች ምርት በማነቃቃት የምግብ መፈጨትን ያሻሽላል እንዲሁም ጠቃሚ የሆኑ የአንጀት ባክቴሪያዎችንም ይመግባል እና የጨጓራ ሽፋንን በመጠበቅ የቁስለትና የጨጓራ እብጠት ወይም ደግሞ ብግነት ስጋትን ይቀንሳል። ስምንተኛ የደም ስኳር መጠንንም ይቆጣጠራል። ኤክስትራ ቨርጂን ኦሊቭ ኦይል የኢንሱሊን ሴንሲቲቪቲን ያሻሽላል። ይህም የደም ስኳር መጠንን ለማረጋጋት ይረዳል በተለይም አይነት ሁለት የስኳር በሽታ ወይም ሜታቦሊክ ሲንድረም ላለባቸው ሰዎች ጠቃሚ የሆነውን ድንገተኛ የግሉኮስ መጨመርን ለመከላከል ይረዳል። ዘጠነኛ ጤናማ ቆዳን እናም ጸጉርንም ያበረታታል። በቫይታሚን ኢ እና በአንቲኦክሲዳንት የበለጸገው የወይራ ዘይት ቆዳን በጥልቀት በመመገብ ድርቀትን፣ የቆዳ መጨማደድን እናም የእርጅና ምልክቶችን ለመቀነስ ይረዳል። በውጭ ጥቅም ላይ ሲውል ወይም በአመጋገባችሁ ውስጥ ሲካተት ጸጉርን ያጠናክራል፣ የጸጉራችን አንጸባራቂነትን ይጨምራል፣ እናም የፎሮፎርን ችግርን ይከላከላል። አስረኛ የበሽታ መከላከል ስርዓትንም ያጠናክራል። በኤክስትራ ቨርጂን ኦሊቮይል ውስጥ የሚገኙት የፊኖሊክ ውህዶች የኦክሲዲቲቭ እስትረስን በመቀነስና የበሽታ መከላከያ ህዋሶችን ተግባር በመደገፍ የሰውነትን በሽታ መከላከያን ያሳድጋሉ። ሰውነታችን ኢንፌክሽኖችን፣ በሽታዎችን በተፈጥሮ እንዲዋጋ ይረዳል። አስራ አንደኛ ጉበትንና ሰውነትን የማጽዳት ሂደትን ይደግፋል። ከፍተኛ ጥራት ያለው የወይራ ዘይት ጉበት መርዛማ ንጥረ ነገሮችን በብቃት እንዲያስወግድ ይረዳል፣ የጉበት ሕዋሳትን ከኦክሲዲቲቭ እስትረስ ይከላከላል፣ እናም የኢንዛይም ተግባርን ይደግፋል። ይህም ለተፈጥሯዊ የጉበት ማጽዳትና እድሳት እጅግ በጣም ጥሩ ያደርገዋል። አስራ ሁለተኛ ከተወሰኑ የካንሰር አይነቶችም ይከላከላል። በኤክስትራቨርጂን ኦሊቭ ኦይል ውስጥ ያሉት አንቲ ኦክሲዳንቶች፣ ኦይሌክ አሲድ እና ፊኖሊክ ውህዶች የዲኤንኤ ጉዳትን ሊቀንሱ እናም የካንሰር ህዋሶች እድገትን ሊገቱም ይችላሉ፣ በተለይም በጡት በኮለን እናም በፕሮስቴት ካንሰር ላይ። የአንቲ ኢንፍላማቶሪ ባህሪያቱ የካንሰርን ስጋትን የበለጠ ይቀንሰዋል። ታዲያ ለአጠቃቀም በሰላጣዎች በተቀቀሉ አትክልቶች ላይ ወይም ለቀላል ምግብ ማብሰያ በየቀኑ ከአንድ እስከ ሁለት የሾርባ ማንኪያን ተጠቀሙ። ጥልቅ ጥብስን ከመጥበስ ተቆጠቡ። ከመጠን በላይ ሙቀት ንጥረ ነገሩን ሊያጠፋው ይችላል። ሁልጊዜ ደግሞ ከፍተኛውን ጥቅም ለማግኘት በቀዝቃዛ የተጨመቀ ኮልድ ፕረስድ የሆነ ያልተጣራ አን ሪፋይንድ ጨለማ ጠርሙስ ያለውን የወይራ ዘይትን ምረጡ። ከፍተኛ ጥራት ያለው የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይልን ለመጠቀም ምርጥ መንገዶችና ጊዜያት የምንላቸው ደግሞ አንደኛ፣ ለመጠቀም ምርጥ ጊዜያት ጠዋት በባዶ ሆድ ላይ መጠቀም ምርጥ ነው። አንድ ሾርባ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን ባዶ ሆድ ላይ መጠጣት የምግብ መፈጨትን ሊያነቃቃ መርዛማ ንጥረ ነገሮችን ለማስወገድ ሊረዳ እናም አንጀታችሁን ለቀኑ ሊያዘጋጅ ይችላል። ጥቅሞቹም የአንጀት እንቅስቃሴን ያሻሽላል የጉበትን ማጽዳትን ይደግፋል፣ የሆድ መነፋትን ይቀንሳልና ዘላቂ የጠዋት ኃይልን ይሰጣል። የማጽዳትና ጣዕምን ለማሻሻል ከጥቂት ጠብታ የሎሚ ጭማቂ ወይም ደግሞ ሞቅ ያለ ውሃ ጋር አዋህዱት። ሁለተኛ ከምግብ በፊት ወይም ደግሞ ከምግብ ጋር ነው። ከምግብ በፊት የወይራ ዘይትን መውሰድ የምግብ ፍላጎትን ለመቆጣጠርና ከመጠን በላይ መብላትንም ለመከላከል ይረዳል። የምግብ መፈጨትን ያዘገያል የደም ስኳርን ያረጋጋል፣ እናም ከሌሎች ምግቦች በስብ የሚሟሙ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬን ለመምጠጥ ይረዳል። በሰላጣዎች በተዘጋጁ አትክልቶች ወይም በተጠበሰ አሳ ላይ መጨመር ነው። ሶስተኛ ምሽት ላይ ወይም ከመተኛታችሁ በፊት ነው። በሌሊት የሚወዘር ትንሽ መጠን ያለው የወይራ ዘይት ሰውነት ሴሎችን እንዲጠግን ኢንፍላሜሽንን እንዲያረጋጋ እናም በእረፍት ጊዜ የልብ ጤናን እንዲያሻሽል ይረዳል። የተሻለ እንቅልፍን ያበረታታል፣ የመገጣጠሚያ ህመምን ይቀንሳል እና የሌሊት የስብ ሜታቦሊዝምንም ይደግፋል። የሚያረጋጋ የመኝታ ጊዜ ልምምድ ከፈለጋችሁ አንድ ሻይ ማንኪያን ወደ ሞቅ ያለ ወተት ወይም ደግሞ የእጽዋት ሻይ ውስጥ ጨምሩ። ታዲያ ኤክስትራ ቨርጂን ኦሊቭ ኦይልን ለመጠቀም ምርጥ የሆኑ መንገዶች፣ አንደኛ እንደ ሰላጣ ድሬሲንግ መጠቀም ነው። ለኃይለኛ አንቲ ኦክሲዳንት መጨመር ኤክስትራ ቨርጂን ኦሊቭ ኦይልን ከሎሚ ጭማቂ ከአፕል ሳይደር ቬኒ ጋር ጋር አዋሃዱት። ከአትክልቶች ውስጥ ንጥረ ነገሮችን የመምጠጥ መጠንን ለመጨመር ይረዳል። ሁለተኛ ደግሞ ከዳቦ ወይም ደግሞ ከሙሉ እህል ጋር ነው። ዳቦ ወይም ደግሞ ቡናማ ሩዝ፣ ኪንዋ ወይም ኦትስ ላይ ለመርጨት፣ ቅቤን ወይም ማርጋሪንን በወይራ ዘይት ተኩ። ያለ ትራንስፋት ወይም ደግሞ ኮሌስትሮል ጤናማ ስቦችን ይሰጣል። ሶስተኛ ለቀላል ምግብ ማብሰል ነው። አትክልቶችን ለመጥበስ ወይም በቀላል መካከለኛ ሙቀት ለመጥበስ ፍጹም ምርጥ ነው። ከፍተኛ ሙቀት ንጥረ ነገሮችንና አንቲ ኦክሲዳንቶቹን ሊያጠፋ ስለሚችል ጥልቅ ጥብስ ከመጥበስ ተቆጠቡ። አራተኛ ከእጽዋት ወይም ከነጭ ሽንኩርት ጋር አዋህዱት። ጣዕም ያለው በአንቲ ኦክሲዳንት የበለጸገ የወይራ ዘይትን ለመፍጠር ኤክስትራቨርጂን ኦሊቭ ኦይልን ከነጭ ሽንኩርት ወይም ደግሞ ከሮዝመሪ ጋር አዋሃዱት ሾርባዎችን፣ ፓስታዎችን ወይም ደግሞ የተጠበሱ አትክልቶችን ለመጠቀም በጣም ጥሩ ነው። አምስተኛ እንደ ጤና መጠጥ ነው፣ ሹት ማድረግ ማለት ነው። አንዳንድ ሰዎች በየቀኑ አንድ የሾርባ ማንኪያን እንደ ማሟያ ወይም ደግሞ እንደ ሰፕልመንት ይወስዳሉ። በተለይ ለልብ፣ ለጉበትና ለቆዳ ጤና ውጤታማ ነው። ጣዕሙ ጠንካራ ከሆነ ከትንሽ ሞቅ ያለ ውሃ ጋር አብራችሁ ውሰዱ። የሚመከረው መጠን ደግሞ በቀን ከ1 እስከ 2 ሾርባ ማንኪያ ከ15 እስከ 30 ሚሊ ሊትር ለአብዛኛዎቹ አዋቂዎች ተስማሚ ነው። በካሎሪ የበዛ ስለሆነ በብዛት ከመጠቀም ይልቅ በተከታታይ በየቀኑ ተጠቀሙ። ሁልጊዜ በቀዝቃዛ የተጨመቀ ኮልድ ፕረስድ የሆነ ያልተጣራ ወይም ደግሞ አንሪፋይንድ የሆነ ጨለማ ብርጭ ቆቤ ወይም ደግሞ ጠርሙስ ውስጥ ያለውን የወይራ ዘይትን መርጣችሁ ጉዙ። እናም በቀዝቃዛ እናም በጨለማ ቦታ ላይ አከማቹት። ብርሃንና ሙቀት አንቲኦክሲዳንቶቹን እናም ጣዕሙን ሊያበላሹት ይችላሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ።